አስቤሽ ነበር ልጓዝ ከአንቺ ጋር እስከ መቃብር፣ መስሎ የነበር አሁን አበቃ የእኛ ነገር በሚለው ብሩኬ በቲክቶክ ላይ እየቀወጠ መጥቷል። ቤተሰቦቼ በመጀመሪያ ማለት ነው ብሩኬ በራሱ አንድ በት በራሱ ድምጽ ለሀይሚ ዘፈነላት። ምንም የሚያበቃ ነገር የለም ሀይሚዬ። ምንም ያስመሰለችው ምንም ያባበለችም ያታለለችም ነገር እንደሌለ በመጀመሪያ ማወቅ አለብህ ብሩኬ ማለት ነው። በመጀመሪያ ግን እኔ መናገር የምፈልገው ድምጹ ዘፈኑ ማለት ነው የብሩኬ ነው፣ ቤተሰቦቼ ብሩኬ ዘፈነላት ለሀይሚ ማለት ነው። አያቱ አንድ ሰው ካልወደደ ካላፈቀረ የአንድ ሰውን መለየት ኖርማል አድርጎ ነው የሚረሳው። ብሩኬ ግን በሀይሚዬ ስለሚወዳት ስለሚያፈቅራት ከሷ ጋር መለየት ስለማይፈልግ ሁሉንም ነገር ቦታ ሰጥቶ በራሱ ድምፅ የምድሬ እንደምላችሁ ዘፈኑን ሄዳችሁ ስሙ። ዩቲዩብ ላይ ባይከለከል ሙሉን ላመጣላችሁ ላፈልጌ ነበር። ለምን ጽድት ያለ ነው የብሩኬ ድምጽ ነው። ከአንድ ደቂቃ ምናምን በላይ ነው ዘፈኑ ይመስለኛል፣ እስከ አንድ ደቂቃ ነው። ግን እያንዳንዱ የዘፈናቸው ነገሮች ትርጉም አላቸው። የኔና አንቺ ነገር በቃ በቃ በቃ ቻው፣ እዚህ ጋ ይፈጸሙ ወይ ምናምን የሚል ነገር ነው ያለው። ከአንች ጋር መጓዝ ረጅም ጉዞ መጓዝ ህልሜ ነበር። እስከ መቃብር አብረን እንሆናለን ብዬ አስብ ነበረ። ነገር ግን አንቺ ባስመሳይ ልብሽ እንደዚሁም ባታላይ ቃላቶችሽ አታለልሽኝ የሚል ነገር ነው ምንም ሀይሚዬ ያታለለችም ያስመሰለችውም ነገር የለም ብሩኬ በመጀመሪያ ተረጋጋ እንተ ራሱ ስሜታዊ አድውን ብሩኬና ሀይሚ መቼም የማይለያዩ ተለያዩ ብትሏቸው ራሱ የማይለያዩ ሰዎች ናቸው ለጊዜው እል ውስጥ ይጋባሉ ሁለቱም ታቃላችሁ ወጣቶች ናቸው ወጣቶች ናቸው ሀያ ቤት ውስጥ ስትሆኑ እንዴት ነው ሁለቱም ምን ይላሉ እኔን አዳምጠኝ እኔ ልክ ነኝ እኔ የሚባል ነገር አለ እንጂ ሁለቱም የማይለያዩ ልጆች ናቸው። ይሄን ደግሞ ማረጋገጫ እውነት የሰሩት ቪዲዮ ስላለ በዛ ላይ ማስተያየት ይሰጣሉ። ግን በመጀመሪያ ብሩኬ ለሀይምዬ እ አስበህ እሷ ስጦታውን ስትመልስ ማለት ልብ አዝኖ ተክዘህ ሙዚቃ ስለዋጣ ደስ ብሎኛል። ድምፅህ በጣም ያምራል። በተለይ ደግሞ ማለት ነው የሆነ ቆንጆ ወደ ቆንጆ ነገረ በቃ እኔ ወድሻለሁ አፈቅርሻለሁ ወደሚለው ቃላት ቀይረ ብዘፍንላት፣ ሀይምዬ ይህን ስሰማ አስበዋል ምን እንደሚሰማት እርግጠኛ ነኝ። ተውሎ ነበር አንተ ጋር አጠገብህ የምትመጣው ማለት ነው በቃ ተለያየን በሚለው ሳይሆን በቃ ልንጋባ ነው። በቃ ፍቅራችንን ልንገልጽ ነው። በቃ አራት ልጆቻችንን ልንወልድ ነው በሚል ሙዚቃ ይቄርልን ቤተሰብ እንትኑ ዘፈኑ ስሙትኝ፣ እና ከዛ በመልካም ነገር ቀይርልን በሚለው እናጸድቃለን፣ እናጸናለን። አዎ ብሩኬ በዚህ ድምጽ፣ ኧረ ድምጽ ሲያምር የምር ግን የብሩኬ ድምጽ ነው ምንም በቃ። እኔ ደጋግሜ ደጋግሜ ለአራት ለአምስት ጊዜ ሰማሁኝ ምንም የማይዋሽ ነገር ነውኛና፣ እነ ፍፄ ዛሬ እንግዲህ በፍጼ ቻና ራሱ መጥቷል፣ ያለውን ነገር አስተያየት ሰጥቷል። ያው ትናንትና ሃይሚዬ የመለሰችውን ሙሉ ነገር ለብሩኬ መልሶ፣ ብሩኬ ደግሞ ለፍፄ ሰጥቶታል። ምክንያቱም ያ ነገር ያ እቃ የሚገባት ለሃይሚ ሃይሚ ጋር መቆየት ስላለበትኝ ወደ ብሩኬ መመለስ ስለሌለበትኝ መልሶ ፍጼ ለሃይሚ ሊያስረክብ ነው። እንደዚሁም ደግሞ በቅርብ ቀን ይታረቃሉ አንድ ይሆናሉ መቼም አይለዩም። ሃይሜ አንዳንድ ነገሮች ስለ ደብራት ነው ዲፍ ላይ እየተባለችው እንደገና በውስጥ የሚላክላት ነገሮች ስላናደዳት ነው እንጂ ብሩኬን ጠልታ ወይንም ከብሩኬ ጋር መለየት ፈልጋ አይደለም። ብሩኬም ደግሞ ተመሳሳይ ከሃይሜ ጋር መለየት አይፈልግም። ግን ደግሞ ምንድነው ብሩኬ ያልተረዳው ነገር አለ እዚህ ጋር ሶሻል ሚዲያ ላይ የምትሰደበው የምትረገጠው ነገር ያው ታውቃላችሁ። ሴቶች ቦታ እንሰጣለን ለብዙ ነገሮች ያናድዱናል፣ ያበሳጩናል። ሜቢ ብሩኬም ተረግጧል፣ ተሰድቧል። ግን ብሩኬ ነገሮችን ቀለል አርጎ አይቶ እንዳላየ ነው ያለፈው። የሀይሚ ግን ከፋ። እንዲያውም ዛሬ እነ ፍጼ ራሱ በቃ እስከ ዛሬ የበላሹን ቸኮሌት ራሱ መልሽ እያሉ ሙድ እያዙ ነበር። ይሄን ያሉት ደግሞ ምንድን ነው ቲክቶክ ላይ የተባለውን ነገር ነው። ገባቻ። ቲክቶክ ላይ አሁንም እየነገሯት ነበር፣ ዱባይ የሄድሽበትን ትኬት መልሽ፣ እስከዛሬ ራት ያበላሽን፣ ምሳ የጋበዘሽን፣ እንደገና ደግሞ ያቀፈሽን፣ ያዘለሽን፣ የጉልበቱን ራሱ የሰባስበሽ መልሽ እያሉ ብዙ ቪዲዮዎችን እየሰሩ ነበር። እኔ ፈን ፈን በሚያደርገው እየወሰድኩ ነው። እነሱ ግን ማለት የምራቸው ነው እያዋሩ ያሉትኝ ና በጣም ትገርማላችሁ። ግን ደግሞ በቅርቡ ድጋሜ ብሩኬና ሀይሚን ዱባይ ታገኟቸው ያላችሁ ሲዝናኑ ገባቸው፣ አለ በዚህ ጋ መልሽ አስመልሽ የሚሉ ሰዎች አሉ። በዚ ጋ ደግሞ ብሩኬና ሀይሚን ሰርፕራይዝ እናርጋቸው ከሀገር ወጣ ብለው ትንሽ የራሳቸውን ጊዜ ይውሰዱ፣ ትንሽ የራሳቸውን ያረጋጉ የሚሉ ሰዎች አሉ። መልካም ልቦች እኮ አሉ። የምሬ ነው ምላችሁኝ እና እንግዲህ ያው የሀይሚ ቃ ይመለሳል። ሀይሚና ብሩኬ በቅርቡ ይታረቃሉ። ምንም የሚፈጠር አዲስ ነገር አይኖርም። ቤተሰብ ሁላችሁ ማለት ነው በጸሎታችሁ አስቧቸው። ሲቀጥል ደግሞ ዛሬ መልሺ አትመልሺ፣ መልስ አትመልስ የምትሉ ሰዎች ለእናንተ ልቦና አይስጣችሁ። ሌላ ምንም ልል አልችልም። ምክንያቱም ሰው ልጅ ሲታረቅ አንድ ሲሆን ነው እንጂ ጥሩ ነገር ሲጣላ ሲለያይ ምንም የሚያስደስት ነገር የለም ብዬ ነው የማስበውኝ። እና ሀይሜም ደግሞ ተረጋጊ። አንቺ ቦታ ስለሰጠሹ እነሱ ስለሚናገሩት ነገር እነሱ ስለሚሰድቡት ስለሚረግጡት ነገር ቦታ ስለሰጠሹ እነሱ እየባሰባቸው፣ በተለይ ደግሞ መልስ የምትመላለሽ ከሆነ ከክብርሽ ይቀንሱብሻል። እነሱ ገባሽ አይደለ? እንደነሱ እንዴት ነው ዝቅ ብለሽ እንድትታይ ነው የምትሆኘው። ከእነሱ ጋር አትመላለሽ። አይተሽ እንዳላየ ንቀሽ ስታልፊያቸው ንቀሽ ስትተያቸው ብዙ ነገሮች ይቀየራሉ። ማለት ተሽለሽ ከተገኘሽ እነሱ የአንቺ ተከታይ ሁሌም፣ እነሱ ያወራሉ፣ አንቺ ትጓዣለሽ እና ይሄን ነገር በደንብ ትኩረት አድርገሽ ሀይምዬ ነገሮችን ንቀሽ ለመተው ሞክሪ። በአዲስ ቪዲዮ እንግዲህ ሀይሚና ብሩኬንም እንጠብቃለን። እስከ ከተወሰነ ደቂቃ በኋላ ይመጣሉ ብዬ ተስፋ አረጋለሁ። ሜቢ ካልመጡም ደግሞ ሶኬ ቢ ብሩኬን ሊመጣ ይችላል። ምክንያቱም ቲክቶክ ላይ ቪዲዮ ሲለቅ እርግጠኛ ነኝ የዩቱብ ቪዲዮ ስለሚኖረው እዛ እንገናኛለን። ላይክና ሸር ሰብስክራይብ እያደረጋችሁ ተቀላቀሉ፣ ቤተሰቦች በጣም ወዳችኋለሁ። አስተያየት ደግሞ ኮሜንት ላይ በጽሁፍ ብታስቀምጡ ደስ ይለኛል፣ ስለማነበው ማለት ነው። ባይ ባይ።